ሰላም ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክቶክና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። እርስዎም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን የቆሴ ከተማ እንዳይረጋጋና ህዝቡ ወደ ግጭት እንዲገባ የሚሰሩ አካላት ተበራክተው መቀጠላቸው ተገለጸ። በጉራጌ ዞን በቆሴ ከተማ በተደጋጋሚ ጊዜ በኢመደበኛ ኃይሎች አማካኝነት የሚፈጸመው ጥቃት አስተባባሪዎችና ደጋፊዎች ላይ እርምጃ ባለመወሰዱ አሁንም ስጋቶች ተጠናክረው ቀጥለዋል ተብሏል። ከከፍተኛ ባለስልጣን እስከ የበታች አመራሮች እጅ እንዳለበት የሚገለጸው የቆሴ ከተማ ጥቃት ከጊዜ ወደ ጊዜ እየባሰ መሆኑም ተሰምቷል። የከተማው ሰላምና መረጋጋት፣ አብሮ የመኖርና የመቻቻል ሴቶችን እንዲበጠሱ የሚያደርጉ ቡድኖች እኩይ ዓላማቸውን ለመፈጸም ጥረት ላይ መሆናቸውን ምንጮች አስረድተዋል። በተለይም የመደበኛ የታጠቁ ቡድኖች እንደፈለጉ የሚፈነጩበት አመካወርና የክልሉ መንግስት በትኩረት እንዲፈትሽ ተነክሯል። በቆሴ ከተማ ጥቃት እንዲፈጸም ትምህርት ቤቶች እንዲዘጉ፣ ገበያ ቦታዎች እንዲረበሹና መኖሪያ ቤቶች እንዲቃጠሉ የሚያደርጉ ቡድኖች ከአመካ ወረዳ አመራሮች ድጋፍ መሆኑ የጄኒን ምንጮች ገልጿል። የአመካ ወረዳ አስተዳደር በተለይም የጸጥታ ቢሮ ኃላፊዎች የሙሉ ጊዜ ስራቸው የመደበኛ ቡድኖች መሰብሰብና መደገፍ ሆኗል ተብሏል። በወረዳው ሙሉ ድጋፍ ቆሴ ከተማ ላይ ጥቃት ለማድረግ ከሌሎች ወረዳዎች ሳይቀር ወጣቶች ተጭነው በአመካ ወረዳ ወደ ተዘጋጀላቸው ቦታም እንዲገቡ የሚፈቅደው የአመካ ወረዳ አመራር በመሆኑ የክልሉ መንግስት በትኩረት ሊመለከተው ይገባል፣ ይላሉ ምንጮች። የወረዳ አመራሮች የሚሳተፉበት የሚያስተባብሩት፣ ከውጭ የመጡ የዞኑ ተወላጆች የተሳተፉበት ስብሰባዎች ሳይቀርም እየተደረጉ መሆኑም ተነግሯል። በቂ ገንዘብ በማሰባሰብ ወጣቶች በማደራጀት ቆሴ ላይ የፈለግነው እናደርጋለን በሚል በትብብር እንዲሰራ ወረዳው መሪ ተዋናይ ሆኖ እያስተባበረ መሆኑን ምንጮች በዝርዝር አስረድቷል። በከተማው የሚገኘው የክልሉ አድማ ብተና ከተማውን እንዳያረጋጋ ጣልቃ በመግባት የአድማ ብተና አምራሮች በጎን በገንዘብ በመደለል እስከ ወረዳው በመውሰድ አድሎ እንዲፈጽም እየሰሩ መሆኑም ሲገለጽ ቆይቷል። መሰረቱ አመካ ወረዳ የሆነው የመደበኛ ኃይል ለመደገፍ ከሆሳና አዲስ አበባ፣ ኬንያና ደቡብ አፍሪካ የደረሰ የተደራጀ ኃይል የክልሉ መንግስት እርምጃ ሊወስድበት ይገባል ተብሏል። የክልሉ የሰላምና ጸጥታ ቢሮ አምራር አድሎያ አስራ ለቆሴ ከተማ አለ መረጋጋት እንደ ምክንያት ሲነሳ መቆየቱም ጅኔን መዘገቡ የሚታወስ ነው። ህብረተሰቡን እያማረረ የሚገኘው የትርፍና ታሪፍ ችግርን ለመቅረፍ እየተሰራ መሆኑ ተገለጸ። የጣሽራ ከተማ ትራንስፖርት ጽህፈት ቤት በህገወጥ መልኩ ለትራፊክ አደጋ መንስኤ ናቸው ያላቸውን በህዝብ ተሽከርካሪዎች ላይ የሚገኙ ቅጥያ ወንበሮችን ማስወገዱን አስታውቋል። ከክልልና ዞን ከተውጣጡ አካላት ጋር በመሆን አገልግሎት ሰጪ ተሽከርካሪዎችን በህገወጥ መልኩ ከተፈቀደላቸው ውጪ የቅጥያ ወንበር ጭማሪን ባደረጉ መኪኖች ላይ ህጋዊ እርምጃ መውሰዱንም ተጠቁሟል። በየጊዜው እየጨመረ ያለውን የትራፊክ አደጋ ለመከላከል አሽከርካሪዎች ቅጥያ ወንበሮችን በማንሳት ትርፍ ከመጫን መቆጠብ እንደሚገባቸው ግንዛቤ ተሰጥቷል። በተጨማሪም ህብረተሰቡ በሚደረገው ወንጀል መከላከል ተግባር ላይ ግንባር ቀደም በመሆን አጋሽ ሆኖ የህግ አካላትን መተባበርና ትርፍ በሚጭኑ ተሽከርካሪዎች መጓዝ እንደሌለባቸውና ህገወጥ ተግባር በጋራ ሆኖ በመከላከል ጥቁማን በመስጠት የራስ ደህንነት መጠበቅ እንዳለበትም በመግለጽ የትራፊክ አደጋን መቀነስ እንደሚቻል ማሳሰቢያ ተሰጥቷል። በአግባቡ የትራንስፖርት አገልግሎት እንዲኖርና የትራፊክ አደጋን ለመከላከል የተለያዩ አገልግሎት በሚሰጡ ህገወጥ አሽከርካሪዎች ላይ ሊያርም የሚችል የቅጣትና የርምት እርምጃ እንዲሁም ግንዛቤን በመፍጠር የትራፊክ አደጋ መከላከል ስራ በተጠናከረ መልኩ መቀጠል እንደሚኖርበትም ተገልጿል። በሌላ በኩል ቡታጅራ መናኸሪያ መነሻ አድርገው ወደ ተለያዩ የክልሉ ከተሞች የሚሄዱ ተሽከርካሪዎች የሚያደርጉትን ጭማሪ ክፍያ አሁንም ተጠናክሮ መቀጠሉን ይገለጻል። ሰው ሁኑ፣ ከሃይማኖትም ከዘርም ሰው መሆን ይቀድማል በሚሉና በሌሎችም የአንድነትና የፍቅር አስተምህሮታቸው የሚታወቁት ታላቁ የእስልምና አባት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በኢትዮጵያውያን ዘንድ ልዩ ስፍራ ትተው ማለፋቸው ተገለጸ። ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው በመሆናቸው በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብናቸውና በርህራሄያቸው በታሪክ ሲታወሱ ይኖራሉ ተብሏል። ሙፍቲ ሀጂ ዑመር የሀገር ዋርካና የሁሉም እምነት ተከታይ አቃፊ እያደረጋቸው የአንድነትና የአብሮነት ስብከታቸው ነው። ጸሎታችን እንጂ ፈጣሪያችን አንድ ነው የሚለው ፍልስፍናቸው ኢትዮጵያ ውስጥ የተለያዩ እምነት ተከታዮች ምኖሯቸው እንደ ሀብት እንጂ እንደ ግጭት ምክንያት መታየት እንደሌለበትም አስተምረዋል። ከአምሳ በላይ መጽሐፍትን መጽሐፋቸውና ቅዱስ ቁራንን ከሦስት መቶ ጊዜ በላይ በትርጉም ማስተማራቸውና የእውቀት ፍሬ ለትውልድ በማስተላለፍ ይታወቃሉ ተብሏል። ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝና እስላማዊ ባንኮች እንዲቋቋሙ መስራታቸው የሃይማኖት አባቶች የራሳቸውን ማህበረሰብ ኢኮኖሚያዊና ተቋማዊ አቅም በማጠናቀር ለሀገር አንድነት አስተዋጽኦ ማበርከት እንደሚችሉ ያሳዩ ታላቅ አባት እንደነበሩም ተመላክቷል። እኚህ ታላቅ አባት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይቶ በትናንትናው ዕለት በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስቴር ቢሮ መዛወሩን ተገለጸም። የጠቅላይ ሚኒስቴር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባው ደረጃውን ያልጠበቀ ማዳበሪያ ተከትሎም ወሳኝ በሆነ የግብርና ግብዓት አቅርቦት ላይ ቀጥተኛ ወሳኝ ቁጥጥር መውሰዱን አስታውቋል። ጽህፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ተሰምቷል። በዚህ አዲስና የተጠናከረ አምራ የጠቅላይ ሚኒስትር ጽህፈት ቤት የሀገሪቱ ዋነኛ የግብርና ግብዓት አቅራቢ የሆነው የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠር የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበሩ ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኤባቶር የመሳሰሉ ቁልፍ ባለ ድርሻ አካላት አባላት ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾማል። በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለስ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ አስታወቁ። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ አገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑም ተጠቁሟል። የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኘለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖር የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑም አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያላቸው ጂኦፖለቲካዊ ለውጦች ኢትዮጵያ በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆናቸውን ጠቁሟል። በክርስቲያን ደረጃ እያደገ ያለው የጂኦፖለቲክስ ፍላጎት ለጥያቄው መነሳት አንደኛ ምክንያት መሆኑም አመላክቷል። እንደ ምክትል አዛዡ ገለጻ የባህር ብር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የተከበራችሁ ውዴ ጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔት ጋር ስለሆነ እናመሰግናለን። መልካም ጊዜ።